ጀግና ሰው ማለት ሰውን ገድሎ በቁጥጥር ስር ያዋለ ሰው ሳይሆን ጀግና ማለት በተናደደ ጊዜ ራሱንና ንዴቱን መቆጣጠር የቻለ ነው በማለት ሰብር የማድረግን ታላቅነት አስተምረዋል። ኢስላም የመጀመሪያው አያ የወረደው እኮ ይቅራ ነው። የመጀመሪያው ዮ ሙስሊም ከሆነ ሕግ አለው። የሰው ሀቅ እንዳትነካ። ካረድክ አንድ እግሩ ለጎረቤት ስጥ። ስትሰግድም ጀማ ስገድ። ለብቻ ብቻ ጥሩ አይደለም። ሰው ፊት ቀርቤ ቸገረኝ ብሎ መናገር እንደሱ አይነት መራራ አይቻላቅም። አደራህን ቸገረኝ ብሎ የመጣን አካል ከቻልክ ፈጽምለት። አሁን ላይ የሚደረጉት ቁጥባዎች ያፈነቹኛል፣ አይገልጸው ያስጠሉኛል ላይገልጸው? ለምን አይመለከቱኝም? ፈርጥ ለማሟላት ነው የሚሄደው። ጁማ እንዳይበላሽ እንጂ እነሱን ምክር፣ እነሱን አረብኛ ለመስማት እሺ፣ ምን ፋይዳ አለው አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የሙዓዝ ሚዲያ ተከታታዮች እንዴት ናችሁልኝ? ዛሬ እንግዲህ በሌላ ቪዲዮ ተመልሶ መጥቻለሁ። ጠቅላይ ሚኒስተር ዶክተር አብይ አህመድ እንግዲህ ስለ እስልምና ከፍታና የእስልምናን ምንነት በደንብ አድርገው ዛሬ ገልጸዋል ማለት ነው። በጣም ደስ የሚል ቪዲዮ ነው። ይችላል ያቀረብኩት የጠቅላይ ሚኒስተሩ ደዋ ያዳመጥን ቆያለን። ሌሎችን ከዚህ ጋር ያላቸው ለእናንተ ያስተምራሉ ብዬ ያሰብኳቸው ቪዲዮዎች ሰብሰብ አድርገው ለእናንተ ያለው ሁላችሁም፣ እነዚህን ቪዲዮዎች እንግዲህ ስለተከታተሉ ላይክ ማድረግ እንዳዘነጉ፣ አዲስ ከሆናችሁም ለዚህ ዩቲዩብ ቻናል ሰብስክራይብ ያደረጋችሁ፣ በየሰበመው ጠቃሚና አስተማሪ የሆኑ ቪዲዮ ቻናሎችን መከታተል ትችላላችሁ ማለት ነው። የትም እንዲያት ሄዱስ ከቪዲዮ መጨረሻ ድረስ ይህንን ፕሮግራም አብረን የምንከታተል ይሆናል። ከስር እንግዲህ ኮሜንት ቦታ ላይ የእናንተን አስተያየት ታስቀምጣላችሁ፣ እኔም አስተያየቴን እየሰጠሁ አብረን እንቆያለን ማለት ነው። ወደ ቪዲዮ አሰላሙ አለይኩም ወራህመቱላህ ወበረካቱ ተምና ሙሉ እምነቴ ነው። ነቢዩ ንብዩ መሐመድ ትርሚዚ እንደዘገቡት የትም ስፍራ ሆነ አላህን ፍራው ኃጢአት ከሠራህ በመልካም ተግባር አስከትል ይጠርገዋልና፣ ከሰዎች ጋር በመልካም ስነ ምግባር ተኗኗር በማለት ባልደረባቸውን ሞዓዝ ኢብኑ ጀበልን የመከሩበትን ምክር ያስታውሰናል። ሙሐመድ ሰለላሁ ዐለይሂ ወሰለም ጀግና ሰው ማለት ሰውን ገድሎ በቁጥጥር ስር ያዋለ ሰው ሳይሆን ጀግና ማለት በተናደደ ጊዜ ራሱንና እንዴቱን መቆጣጠር የቻለ ነው በማለት ሰብር የማድረግን ታላቅነት አስተምረዋል። እስላም የመጀመሪያው አያ የወረደው እኮ ኢቅራ ነው፣ የመጀመሪያው አንብብ ነው የመጀመሪያው ማንበብ መጽሐፍ መሆኑ ብቻ ሳይሆን ኢትዮጵያ ውስጥ በሁላችሁም አካባቢ በሁላችሁም አካባቢ ቀለም እየተበጠበጠ ጣውላ ላይ ገጠር ሲባል ገጠር አይደለም፣ የመጨረሻ ምንም አይነት መኪና አይቶ የማያውቅበት አካባቢ ሰው የሚማረው የሚቀራው በጣውላና በቀሰብ ነው። ታውቃላችሁ። በጣም ከፍተኛ የሆነ አታችመንት ነው ያለው። በትምህርትና በእስልምና እምነት መካከል እዮ ሙስሊም ከሆነ ህግ አለው። ቢያንስ ቢያንስ የሰው ሀቅ እንዳትነካ፣ የጎረቤት ሀቅ ጠብቅ። ካረድክ አንድ እግሩ ለጎረቤት ስጥ፣ አካፍል። ስትበላም በጋራ ብላ፣ ስትሰግድም ጀማ ስገድ። ለብቻ ብቻ ጥሩ አይደለም። አረፋ ከሆነም አርደህ ለደሃ ሳታካፍል ይዘህ አትግባ። ህግ ነው እኮ ይሄ ህግ ነው። እንደኛውን ህገ መንግስት አንቀጽ አንድ፣ አንቀጽ ሁለት አልተባለም እንጂ ህግ ነው። እና ሰው ያምናል፣ ያርዳል፣ ያካፍላል፣ ካለው ይሰጣል፣ በሽተኛ ይጠይቃል ሲሞት ይቀብራል አላሁ አክበር አላሁ አክበር እንግዲህ እስልምና ምን አይነት ሃይማኖት እንደሆነ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል ማለት ነው እንግዲህ ብዙ ሰውም እየተበሳጨበት የሚገኘው ነገር ምንድነው እስልምና ሙሉ እምነቴ ነው ብለው የተናገሩት የጠቅላይ ሚኒስተሩ ንግግር በጣም ብዙዎችን እያበሳጨ ይገኛል። እንግዲህ ይሄ ነገር ደግሞ የግል እስከሆነ ድረስ ሃይማኖት በትክክል ይዞ ከተገበረበት አንድ ሰው ማንም ጣልቃ ሊገባ አይችልም፣ በላህና በሱ መካከል ያለ ነገር ስለሆነ ማለት ነው። ስለዚህ አላህ ሂዲያ ያልሰጣቸውን ሰው ሂዲያ ይስጣቸው። ብዙ ሰው እየተበሳጨበት ቢሆን ጠቅላይ ሚኒስተር ለማንኛውም ይሄንን ብለዋል። እናንተ እንግዲህ የራሳችሁን አስተያየት ከስር አስቀምጡ። ይሄ ነው ይሄ ነው ብዬ ሰው ላይ የምናገረው ነገር የለኝም። ምክንያቱም ኦቶማን ነው ረመዳን ነው ሌላ ሌላኛው እንግዲህ ሐዲስ ነው የረሱል አለ ሰላት ወሰላም ንግግር ነው። ጀግና ብሎ ማለት ወይም ደግሞ በጣም ጠንካራነ ጎበዝ ብሎ ማለት ንዴቱን ዋጥ አድርጎ በንዴቱ ሰዓት ራሱን ሆኖ ንዴቱን የሚያሳልፍ ሰው ነው እንጂ ሰዎችን ለሆነ ጉዳት ያደረሰ አካል አይደለም። ጀግና ብሎ ማለት ንዴቱን የተቆጣጠረ ሰው ነው ብለው ረሱል አለ ሰላት ሰላም ተናግረዋል። ስለዚህ ይህንን ነገር ልንተገብረው ይገባል ማለት ነው። ውድ የተከበራችሁ ቤተሰቦቼ ወደ ሌላኛው ቪዲዮ እናመራለን። ሌላኛው ቪዲዮዎችን ደግሞ እንግዲህ ስለ ሁጥባ የሆነ በጣም የማትጠብቁት ነገር የተናገረ ልጅ አለ። ምንድን ሰምቶ ነው ምንድን ነው የሚለውን ነገር እስኪ ቪዲዮን ሰምተ ነው እንገናኝ። ወደ ቪዲዮ። አሁን ላይ የሚደረጉት ቁጥባዎች ያተነችኛል አይገልጸው፣ ያስጠሉኛል አይገልጸው። ለምን አይመለከቱኝም? ፈርጥ ለማሟላት ነው የሚሄደው ጁማ እንዳይበላሽ እ የነሱን ምክር የነሱን አረብኛ ለመስማት ምን ፋይዳ አለው? አይሰማም፣ ይሄ ሰው አይሰማም፣ ወጣቱ አይሰማም። ምን እያወራ ነው የሚል ከአምስት መቶ ዓመት በፊት የተጻፈ ኪታብ ውስጥ ያለ ነገር ብታነብለት

በቃ መግቢያዋን አረብኛ ነባሉ መዝጊያዋን አረብኛ ነባሉ፣ በእንግሊዝኛ ነው የሚያደርጉት። ምንድ ነው ግዴታ በእንግሊዝኛ መሆን አለበት? እንደ ሁጥባ ሁጥባ ማለት በእንግሊዝኛ መባል አለበት። በእንግሊዝኛ ቢባል አማርኛ ለሚሰማ ሰው ላይገባው ይችላል። ምን ለማለት ተፈልጎ ነው እንደ ዝህ? እኔ አግባብ ነው ብዬ አላስብም። መመናጨቅ የዝህን አይነት አክት ማሳየት ምናምን፣ እንደዚህ የምጠላው ነገር የለኝ ምናምን። ይሄ ነገር እንደኔ አግባብ አይደለም ብዬ ነው የማስበው። ምክንያቱም ረሱል ላ ስላት ሰላም በእንግሊዝኛ አልነበረም። ሁጥባ ሲሆጥበው የነበሩት በአረበኛ ነው አይደል እንዴ? አረበኛ ተንግሊ ከእንግሊዝኛ በላይ በጣም ሰፊ የሆነ ቋንቋ መሆኑ ይታወቃል። እንግዲህ እንግሊዝኛ ሰፊ ነው ቢባልም እሱን ስንት እጥፍ እንደሚያጥፈው ደግሞ ተነግሮለታል። አረበኛው ማለት ምን ያክል ሰፊና ምን ያክል ነገራቶችን ጥልቅ ድረስ የመግለጽ አቅም እንዳለው ታዋቂ የሆነ ቋንቋ ማለት አረበኛ ነው። ስለዚህ ረሱል አለይሂ ሰላቱ ወሰላም በእንግሊዝኛ ብቻ አድርጉ ብለው ከሆነ እሺ፣ ይደረግልን። ይሄ እንዴት ታዩታላችሁ? ቤተሰብ ሁላችሁም እስቲ የራሳችሁን አስተያየት ከስር ኮሜንት ቦታው ላይ አስቀምጡ። ሌላኛው እንግዲህ የዱዓ ማድረግ የምትፈልጉ ከሆናችሁ እንዴት አደርጋችሁ ዱዓ ማድረግ እንዳለባችሁና ምን አይነት ዱዓ ማድረግ እንዳለባችሁ የሚያሳይ ቪዲዮ አለ። እሱን ሰምተን እንገናኛለን። የዱዓ ሰዓት ምን አይነት ሰዓት ላይ ቢደረግ ዱዓችንን አላህ ሊቀበለን ይችላል የሚለውንም እንግዲህ ከዚህ ቪዲዮ ቀጥየ ምነግራችሁ ይሆናል ማለት ነው። አሁን በቀጥታ ወደ ቪዲዮ ዱዓ ስታደርጉ እንዲህ ብላችሁ ዱዓ ማድረጋችሁን እንዳትረሱ። ይህም ዱዓ ለብዙ ወንድሞች እህቶች ስለሚጠቅም እንዲጠቀሙ አድርጉ። ዱዓውም እንዲህ ነው። አላሁማ ጌታይ ሆይ ኢኒብተለይተኒ ከፈተንከኝ፣ ፈጅዓልኒ ዓብደን ሰቡራ ታጋሽ ባሪያ አድርገኝ። ጸጋህንም ካዋልክብኝ አመስጋኝ ባሪያ አድርገኝ። ጌታይ ሆይ አዕጢኒ ስጠኝ፣ ወላ ተሕሪምኒ አትከልክለኝ፣ ጨምርልኝም፣ አትቀንስብኝ ብላችሁ ዱዓ ማድረጋችሁን አትርሱ። ማሻአላህ ጀዛከላሁ ኸይራል ጀዛ፣ ወንድማችን ጀዛህን አላህ ይክፈለው። እንግዲህ ዱዓ ላይ በጣም ጥንቃቄ አድርገን ማድረግ ያለብን ነገር ምንድ ነው? የሰጠንን ነገር እንደ ነጥቀን፣ እንደ ጤናን ያክል ነገር፣ የሰውነት አካል ክፍል ጎደሎ የሌለው ከሆነ ከዚህ የበለጠ በጣም ትልቅ ነገር የለምና ይህንን ነገር መጀመሪያ ማሰብ አለባቸው።